ሰላም ጤና ይስጥልን። ውዴክ አማራ ሚዲያ አድማጭ ተመልካቾቻችን የዕለቱን ዜና ይዘንላችሁ ቀርበናል። አብራችሁን ከቆያችሁ ተኮር ምስረታና የክፍለ ጦር አደረጃጀት፣ የእነ ጋዜጠኛ መአዛ መሀመድ የክስ ጉዳይ፣ በደቡብ ኢትዮጵያ ክልል የተፈጠረውን የስራ ማቆም አድማና ግጭት እንዲሁም ሌሎችንም ወቅታዊ ጉዳዮች በዝርዝር እናስደምጣችኋለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን። በቅድሚያም የአደረጃጀት ዜና በአማራ ፋኖ ብሔራዊ ኃይል አፋባሃ የቴዎድሮስ እዝ 201ኛ ኮር የ54ኛ ክፍለ ጦር ምስረታ ተጠናቋል። በአፋባሃ ቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል። በዚህም አዲስ ተዋቅሮ የተጠናቀቀው 54ኛ ክፍለ ጦር በቀደመው የአደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገበ ጮቄ ብርጌድ እና መዝገበ ዋለል ብርጌድ ያካትተው ነው ተመሰርቷል። ክፍለ ጦሩ በአምስት ሬጅመንቶች የተዋቀረ ሲሆን ለቀጣይ የሉና ትግል ዝግጁ መሆናቸውን የክፍለ ጦሩ የሬጅመንት አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራው በእዙ ህዝብ ግንኙነት ኃላፊ ማርሽ ፀሐይ ደምሲም፣ በእዙ ጽፈት ቤት ኃላፊ ይትባረክ አንዳርግና በእዙ ዘመቻ መምሪያ ኃላፊ መቶ አለቃ በበሰው መሆኑ አስተባባሪነት ተጠናቋል። ሌላ ዜናም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የባህር ዳር ብርጌድ እና የጣሮው መብረቅ ብርጌድ በጥምረት ከባህር ዳር ከተማ በቅርብ ርቀት በደህና ማርያም ቀበሌም ልዩ ስሟ ቋሪታምባ በተባለች ጎጥ ላይ የአገዛዙን ወንበር አስጠባቂ ኃይል ከጥዋቱ ሁለት ሰዓት መረስ ከዘጠኝ ሰዓት ድረስ ጠላትን እያዝረከረኩም ሲወቁት የዋሉ ሲሆን ከአምሳ በላይ ሞትና ቁስለኛ በመድረግ ውጤታማ የሆነ ስራ ሰርቷል። በተደረጉ አውደ ውጊያዎች የተገኙ አራት ብሬን፣ ሶስት ስናይፐር እና 51 ክላሽ ሲሆን ምርኮኞቹ በዝርዝር ኢንስፔክተር ታደሰ ታምሩ ምክትል ሻለቃ መሪ፣ እያያ ድረስ የቀድሞ ልዩ ኃይል ሻለቃ መሪ፣ ለውጥ ነው መለሰ የሻለቃ ሎጂስቲክ፣ ብርሃን ማንደፍሮ ቲም መሪ፣ እንድሪስ ይመር ቲም መሪ፣ አማረ ጀምበሩ አባል፣ ዘመነ ሙላቴ አባል፣ ጀምበሩ ጌታነ፣ ማንችሎት የኔው የተባሉ አባልና ቀሪው የጠላት ኃይል ከባህር ዳር ጭምባ በሚወስደው መስመር ፈርጠጣውን የተመለከቱ የቀጠማው ማህበረሰብና ሰራዊታችን አብይ አህመድ የገነባው ያለው ሰራዊት አሰብን ማስመለሱ ቀርቶ በአመራ ውድድር ቢሳተፍ ኢትዮጵያን የወርቅ ተሸላሚ ማድረግ የሚችል ነው ሲሉ ምስክርነታቸውን ሰጥተዋል። ይሁን እንጂ በዚህ አውደ ውጊያ የተሳተፉት የጠናው መብረቅና የባህር ዳር ብርጌድ ጠላትን አይቀዙ ቅጣትን መቅጣት ልምዳቸው እንደሆነ ድርጅታችንም ህዝባችንም ጠላትም ወዳጅም የሚያውቀው ሀቅ ነው ሲል መሪያችን አርበኛ ዘመነ ካሴ እንዳለው በቀጣይ አለምን ጉድ የሚያስብሉ አማራዊ ዘመቻዎች ማቋቋሚያ ነው ሲሉም የሁለቱ ብርጌዶች ወታደራዊ አመራሮች ተቋቁመዋል። በእነ ጋዜጠኛ መአዛ መሀመድ መዝገብ ተከሳሾች ላይ አቃቢ ህግ አሉኝ ካላቸው አምሳ ምስክሮች መካከል ሰባት የሚሆኑትን አሰምቷል። እስከ ጥቅምት ሀያ ሁለት ምስክሮች እንዲያቀርብ ተፈቅዶለታል። በእነ ጋዜጠኛ መአዛ መሀመድ መዝገብ ተከሳሾች ላይ አቃቢ ህግ አሉኝ ካላቸው አምሳ ምስክሮች መካከል ሰባት የሚሆኑትን በፌዴራል ከፍተኛ ፍርድ ቤት ልደታ መደብ ችሎት አሰምቷል ፍርድ ቤት ውስጥ ከጥቅምት ሁለት ምስክሮች እንዲያቀርብ ፈቅዶለታል። ከኢቢኤስ ጋዜጠኞች መካከል የአቃቤ ህግ ስድስተኛ ምስክር ሉላ ገዙና ዘወትር የምስክርነት ቃላቸውን ሰጥተዋል። በኢቢኤስ ሚዲያ የአዲስ ምዕራብ ፕሮግራም አቅራቢ ሆና ስለመስራቷና የመደፈር ወንጀል ተፈጸመብኝ ያለችው ብርቱካን ተመስገን ፕሮግራሟ ላይ እንዳቀረበች መስክራለች። ተጎጂዋን ታሪኩ ኃይሌ የተባለ ሰራተኛ ይዟት ወደ ስቱዲዮ መምጣትና ማንኛውም ባለታሪክ የሚጠይቀውን የማጠራሪያ በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ የብልጽግና ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆነው አቶ ጥላሁን ከበደም በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅሞ የዘመናት የልዩ ወረዳ ጥያቄዎችን አፍኖብናል በሚል የስራ ማቆም አድማ እያደረጉ ሲሆን የወረዳና የክልሉ ጸጥታ ኃይሎች የስራ ማቆም አድማውን ለማስነሳት ሲንቀሳቀሱ ከባድ የሆነ ህዝባዊ ጥቃት ተከፍቶባቸዋል። ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው ራሱን መከላከያ ሰራዊት ብሎ የሚጠራው የብልጽግና ቡድን ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶች ለሞትና ለአካል ጉዳት እንዳደረጋቸው ተጠቁሟል። ማህበረሰቡ በተደራጀ መልኩ በአገዛዙ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን አንድ ፓትሮል ላይ ተሳፍረው የነበሩ ራሳቸውን መከላከያ ሰራዊት ብለው የሚጠሩ ዱርዬዎች የሚጠሩ ከአስር በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደሩ የተሽከርካሪ ፓትሮል ሙሉ በሙሉ መውደሙ ተጠቁሟል። ህዝባዊ አመፁ ተቀጣጥሎ የቀጠለ ሲሆን ጸረ ሰላሙ የብልጽግና ቡድን አመፁን ለማስቆም ያግዙናል ያላቸውን የጦር መሳሪያዎች እየተጠቀመ እንደሚገኝ ነው። ከቦታው የተገኘው መረጃ የሚያመላክተው ለምርኮኛ የሚሊሻና ፖሊስ አባላት የተሐድሶ ስልጠና የተሰጠ መሆኑ ተገለጸ። አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ስር የሚገኘው ልጅ ኢያሱ ኮር ሰሞኑን በትንታና አጅባር ወረዳ ለተማረኩ የፖሊስና ሚሊሻ አባላት የተሐድሶ ስልጠና መስጠቱን የኮሩ ፖለቲካዊ ጉዳዮች መብሪያ ከወጣው መረጃ ተመላክቷል። ኮሩ በኡርጌሳ ለተማረኩ የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት የታድሶ ስልጠና ከሰጠ በኋላም መርኮኞቹ ከአማራ ፋኖ ጋር ሆነን ተዋርዶ ወርደን የአገዛዝ ስርዓትን እንታገላለን በሚል ሀሳባቸውን ማቅረባቸው ከቀናት በፊት ተዘግቧል። በዘመቻ አርበኛ አደም አሊ በተንታና ጅባር ወረዳዎች ላይ ልጅ ያሱ ኮር ባደረገው ውጊያ በርካታ ቁጥር ያላቸው የአገዛዙ ፋሽስት ወታደሮች ስለመደምሰሳቸውና በርካቶች ደግሞ ስለመማረካቸው ሲዘገብ ቆይቷል። ከተማረኩ ምርኮኛ የጡት ቆራጩ የብልጽግና ቡድን ወታደሮች መካከል ለፖሊስና ሚሊሻ አባላት የተለየ ተሃድሶ ስልጠና በመስጠት ላይ መሆኑን ነው የኮሩ ፖለቲካዊ ጉዳዮች መምሪያ ኃላፊ አርበኛ ሲሳያ የለ ያሳወቀው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ጥቅምት 14 ቀን 2018 ከጠዋቱ አንድ ሰዓት ላይ ጀግነው የአጼ አምደ ጽዮን ኮር በሰራው ልዩ ወታደራዊ ኦፕሬሽን የሸዋ ሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊ የነበረው አቶ ለማ ወንድ አፈራው ከነሱ ውስጥ አጃቢዎችና ሌሎች ሚሊሻዎች ላይ በተወሰደበት መብረቃዊ ጥቃት ወደ ቀደምት አለቆቹ ሸኝተነዋል ብለዋል። ከአገዛዙ ስርዓት ጋር የተሰለፈ ሁሉ በጀግናው የፋኖ ሰራዊት ከመደምሰስ ስለማይተርፍ የስርዓቱን አገልጋይ በማጀብ ለሰከንዳ ካጠገቡ ከማይለዩ ታጃቢዎች በተጨማሪም ሌሎች ሞታችን ከለማ ወንዳ ፈራር ያድርገው ብለው በገቡት ቃል መሰረት ትግላችን መራር ነውና እስከ ወዳኛው አብረን ሸኝተናችኋል ሲሉ ኮራኩለዋል። የገዛ ወገኑን በመካር ለጨፍጫፊው የብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያሳግትና ሲያሰቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረት እያሳደደ ለአማራ ሕዝብና ለነፃነት ታገው ፋኖ የነበረው የከፋ ጥላቻና በሸዋሮቤት ከተማ ሕዝብ ላይ ያደረሰ ያነበረው ስቃይ ሲከታተሉ የነበሩ የኮሩ አናብስቶች በዚህ አገዛዝ አገልጋይ በመደምሰስ ለህዝባቸው ተላቅ እፎይታ ፈጥረዋል ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬ የቀጠለ ሲሆን ማንም ቢሆን ከንስሮቹ አይን ማምለጥ እንደማይቻል ዛሬ በሸዋሮ ቤት ከተማ አደባባይ ላይ የወደቀው የባንዳው አስገድን ማሳያ ነው ሲል ኮሩ ያስጠነቀቀ ሲሆን መላው የሸዋሮ ቤት ከተማ ልጆቻችሁ በሰሩት መታታዊ ኦፕሬሽን እንኳን ደስ አላችሁ ሲል ኮሩ ለሸዋሮ ቤት ከተማ ነዋሪዎች። በላከው ደብዳቤ ገልጿል። ይህ በእንዲህ እንዳለ ደግሞ እየተካሄደ ያለውን የአማራ ህዝብ የሉና ትግል የደረሰበትን ደረጃ ለሰፊው ህዝባችን ማሳየት አላማ ያደረገ ተጠናክሮ በቀጠለው የተለያዩ ህዝባዊ ውይይቶች በሸዋ ሁለት ቀጠናዎች በርካታ ህዝብ የተገኘበት ታላቅ ህዝባዊ ውይይት መድረኮች እየተካሄደ እንደሚገኝ ኮሩ ገልጿል። በሸዋ መራሃ ቤት ያውራጃ በሚዳ ወረዳ ሬማ ቀጠና ዙሪያ በሸዋ ጠቅላይ ግዛት እዛ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው በአይነቱ ለየት ያለ ህዝባዊ ውይይት ቁጥራቸው ከ2000 በላይ የሚሆን ከቃራ መጅት ቀበሌና ከአላምቦ ቢራባ ቀበሌ ከተወጣጡ ነዋሪዎች ጋር ወቅታዊ ውይይት መካሄዱ ተገልጿል።